ሁላት ደግሞ ደብደብ ያደርጋል፣ ሽሮ ይደፍናል። ስጀምር ዘመናዊ ስድብ እና ባህላዊ ስድብ የሚባሉት። ሰላም ሰላም፣ ጤና ይስጥልኝ ቤተሰቦች፣ እንዴት አላችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን ምርጥ ምርጥ ቪዲዮችን እንመለከታለን። ሀሳብ አስተያየቶቻችን እንሰጣለን። በሚያዝናኑ እየተዝናና በሚያስተምሩም ደግሞ እየተማረን አብረን እንቆያለን ማድረግ ያለብን ቪዲዮዎችም ይኖራሉ። ጫ ምርጥ ምርጥ ቪዲዮዎችን ሰብሰብ አድርግ የላችኋለሁ። ሁልጊዜ እንደምለው በሰሜን በደቡብ በምስራቅ በምዕራብ ለሚራቡ ለሚገደሉ ወገኖቻችን ሰላም ፈጣሪ፣ ያውርድላቸው እግዚአብሔር አስታውሳቸው ማለታችንን መርሳት የለብንም ሁላችሁም እንደዛ በማለት እንድታልፉ በዚሁ አጋጣሚ ላስታውሳችሁ። በተገኘ አጋጣሚ ስለ ሰላም ብናወራ ጥሩ ነው ብዬ አስባለሁ። ዛሬም ምርጥ ምርጥ ቪዲዮዎች እናያለን፣ እስከ መጨረሻ ድረስ ስትከታተሉ ግን ሁልጊዜውን ቪዲዮ ላይክ በማድረግ ተከታተሉኝ። በዚህ ቻናል አዲስ ከሆናችሁ ና ለመጀመሪያ ጊዜ የምትመለከቱት ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጓበስኳችሁ። የትም አትሄዱ እንዴት አልክ አለን እንመስገን። ቴብ ትገግልኛለህ፣ ስራችን አይደል። ምን ነው ድምጻቸው እየተሰማ ሰው ያልታየኛል እንዴ? እስቲ እኔ አትስቲችን ሻፋ አደርጉ። ሳገባ ለካ እኔ ስም ብዬ መተኛት ብቻ ነበር ይመስል። እሺ ለካ በመሃል በመሃል ማቀበል አለብኝ ወይ ማለት አለብኝ። አረ ደስ በዚህ እድሜሽ፣ መቼስ አንቺ ምንድን ነው ያገባሽው? ነው ሆስፒታል፣ ማን ነው የፈቀደልሽ? በመጀመሪያ ደረጃ ደግሞ በዚህ እድሜሽ እን አንቺ እኮ ፖሊስ ይመታሽ ነው ወየ ወየ ማለት ያለብሽ ማለት ስታለቅሽ ዜማ እንዳይሰማሽ በቃ እነዛ ልጆች የምር አካውንታቸው ቢከፈትና ቢመለስ ለእነዚህ መድሃኒት ነው ለእነዚህ አይነት ሴት ማለት ነው እየፈነጩብን ነው ቤተሰቦች የምር እኮ ነው በ40 አመት እሺ አግብተሽ ወየ አረ ሲጀምር ሰውየው እራሱ አስበሽዋል የአንቺ ባል ሹገር ከሆነ ማለት ነው እንደዚህ ሆነሽ አንቺ ሹገር ከሆነ ወየ አይልሽም ሲጀምር ውሽማ ምናምን ወየ ካለሽ አላቅም ትኩረት ሲክ ለማድረግ የሚደረግ ቪዲዮ በጣም ከባድ ነው እንጂ ከዛ አግብቶ ዝም ብሎ መተኛት ነው ብሎ የሚያስብ አይምሮ እንዳለ ሁላችን እንደ ብላ እሺ አትፍራ አትፍራ ብላ እንትን ነው እዚህ ቤቴ ጥሩ ነው እና ዘመድ ጥየቃ ነው ምንም። ብላ ኧረ ብላ ብላ ለምን በዚህ አታነሳ? ብላ አትፍራ ምንድን ነው ተንኮሱ? ብሉ እየበላ ነው እሱ ብላ አንተ ምን እበላለሁ? ሳኑን ከለነ ወሰደው። እንግዲህ ዝም ይብላ በኋላ ነው ሳኑ ምግቡን እንደ ሳኒ ገዛልሽ አለው። እንግዲህ በቃ ምን አልከኝ? ተንኮሳኒ ገዛልሽ አለው። ምን ነው የለኝም አልኩህ፣ እንዴ ብሉ እንጂ እናንተ ዝም ብላችሁ ለምን ከዚያን ብላ እሱ ይበዛልእንግረዙ ለሆነ ነው። ኧረ ይብላ በቃ እኔ ሄዳለሁ። ጨንቆ ይብላ በልቶ ይምጣ በቃ እኔ ርቦኛል። ምን እበላለሁ? ጨረሰ እኮ ሳህኑ ላይ ያለ እውነት ኧረ ብሉ ዝም ብላችሁ። ምንድን ነው ጨምራለሁ፣ ካልጠገባችሁ ጨምራለሁ። እንዴ ከሆነ ብላ ብላ። ሰው የዋዛ አይደለም ብላ በቃኝ። የአንዳንድ ሰው አበላል ያስርባል። በቃ በልታችሁላ፣ ያስርባል፣ ያጣጥመዋል እንደ ጉድ።

ችግር የለውም። አታልክ ለሀምሳ ብር ነው የምታለሰው ሰው እንካ። ያው ችግር የለውም። አመሰግናለሁ። ችግር ነው። ወይኔ ወይኔ። ከዛ በኋላ አሁን ነው እኛ ሶስት ቀን በሞሽረት ነበርኩኝ ነው ማለት የጓደኛዬ የቦይፍሬንዷ አባት አረፉ ሞቱ አራይ ከዛ ለቅሶ እንሄዳለችኝ ከዛ እኔ ለምን ሄዳለሁ ስላት ሀይ ብቻዬን ከምሄድ ከሚሄድ እንሄዳለችኝ እሺ ከዛ ግን እናለቅሳለን አለች እንዴ እኔ ምንድነኝ ማን ቤት ነኝ እኔ ምን ቤት ማንዬ ማንዬ እያልኩ ነው ማለቅሰው ነፍሲ ማር ግን እንዴት ነው ኔ ለምን አለቅሰ ረበናስ ብቻ እንዴት ይለቀሳል ምናምና ታኔ ኔ ባ ይመጣማ ማንችሎትን እያሰብኩ እንዳላለቅስ ያናድዳኛል እንጂ አስለቅሰኝ ማንን እያሰብኩ ላለቅስልሽ ፈለቅሽ እንዴ አልኩ በእናትሽ አረበና እኔ በቃ አላቅም። እሺ የምናርግ ተባለና ቃሪያ ነበር ቤት ውስጥ፣ ቃሪያውን እዚህ እዚህ እጃችን ላይ ቀብተን በራቸው ላይ ስንደርስ፣ ሰውየው የሞቱት በር ላይ ስንደርስ እንደዚህ እንዳፈጠጥን አይናችን ውስጥ እንደዚህ ክትት ክትት አርገን ጭፍን ነገር፣ እንዴት እንግለጥ? የለቅሶ ቤቱ በር ጠፋል። እንዴት እንግለጥ ቤቱን አለመሳታች መ ላይ ሰላም ዋሉ። ሰላም ወንድሜ። ወረዳ ነበር የመጣው። እጽ የሚጠቀም ሰው አለ። እጽ ማን አለ? ወይዘሮ ሙርሺዳ ናቸው ጥቆማ ያደረሱ። ሙርሺዳ ማን ናት? ጥቁር ሴትዮ ቀይ ሻርፕ የሚለብሱ ሙርሽዳ አወቁ። እቺ ችግኝ ምትነቅለዋ መንግስት አለም አለው ብሎ በየቦታ የተከለውን ችግኝ ማገዶ እያለች ስትለቅሞ ነው። ሙሲ ብለው በጣም በመብራት ሸብርቆ እኮ ጸረ ልማት ናቸው ማለት ትሸጣለች። መንግስት ቆሻሻ ሳያጸዳ የእሷንም ሸራ አንድ ላይ አጸደዋል። የቡናው እየሄደች ምን ትላለች? ይህ መንግስት አላሰራ ያለን ስራ ሀይላንድ ማንጠልጠል የሚባለው ነገር ቀርቷል ወይ ነገሩ? ብላንጠልጥ ብትል ይጠፋል ብለው ነው። ግን እዚህ እጽ የሚጠቀም ሰው ምናምን የለም። አረ እጽ የሚባል ነገር የለም። ከየት እንዳመጣችው አላቅም። ያው አንድ ሚቅሙ ሰው ዬ ግን አሉ መቃም ደግሞ ይጽባላል። አረንጓዴ ልማት ነው እሱ እዚህ ውስጥ አይገባም። እኔም እኮ አልኩኝ እ ሚቅመው ሰው ማን ቢሆን ጥሩ ነው? ገምት። ማንን ነው? እኔ እኮ ነኝ እኔ እኮ ነው። እንደዚህ ያለሽ ምን የምታጠፋ ሰው ነው እስቲ ይጠቀማል ምናምን፣ ስም የምታጠፋ ስም በማጥፋት አደገኛ ሰውና ልማታት ተወዳሪያ ወራሉ። ዝም በሏቸው። እግር የለም ወንድም፣ ስትመጣ እነግርልሃለሁ። ብቻ አሸባሪ በጋራ መከላከል ነው። ታስወጋኝ በቆፈሩት ጉድጓድ አለ ሰውዬው ሲወሰሉት እጅ ገፈች። ከዛስ ሚና ስሜት ይሰማችኋል? እንደዚህ ይደርስባችሁ ወይን ይበላቸው። ቅላት ደግሞ ደደብ ያደርጋል። ሽሮ ይደፍናል። ሽሮ ውስጥ ያሉ ቪታሚን ወደ ላቦራቶሪ ብታስገባው ሽሮ የሚባለው ምግብ ላቦራቶሪ አስገባው፣ ላቦራቶሪ ውስጥ አስገባው። ሽሮ ቪታሚን ለስ ነው፣ ምንም ቪታሚን የለውም። ቪታሚን ለስ ነው። ይሄ ከሳይንስ አንጻር ነው የምነገር። ሰውነታችን ቪታሚን ያለው ነገር ቢበላ እና ቢመገብ ጥሩ የሆነ ወዝ ይኖረናል። አሁን አንተ ወዝ ምን እንደሚመስል በጣም ፊት ያምራል፣ ሰውነት ያምራል። ስለምን ትበላ ነው? ሽሮ ትበላለህ። እንደው አብዛኛው ነው ነው እንደው ነገር አለ ይምን እንዳለ የባቄላ ሹሮ ያጃ። አሁን የሚወራ ነገር ጠፍቶ ነው ወይ ጥያቄ? አልበላም ሰው እርግጠኛ ነኝ በጎመን ያደገ ነው። ከምሳ በኋላ የሚጠጣ ቡና ምንድን ነው ችግሩ? አሁን እኮ ነው አንዷን ስኒ ግልብጥ አርጌ ቁጭ ብዬ ሳስበው እንደ ሀገር፣ አቤል ሙሉ ጌታ የሚባል ዘፋኝ ታሪካችንን ግልብጥ ያደርገው ምን ብሎ ዘፈነ? እባብ ያልነደፈኝ ሹክርን ጊንጥ ያልነከሰኝ ያቆየኝ ለዚህ ነው በፍቅር ሊከሰኝ። ፍቅሩን ተዉትና፣ መቼ ነው ባብ የሚነድፈው? ጊንጥስ መቼ ነው የሚነክሰው? ይህ አቡ ነች በጅራቷ ነው የምነድፈው። ጊንጥ ነው ነደፈች የምትባለው። እባብ ደግሞ ነደፈ ሳይሆን ነከሰ ነው። ለምን እዚህ እና እዚህ ጥርሱ ላይ ነው መርዙ ያለው እና ከነከሳችሁ መርዝ ከሌለው አትሙትም፣ ካለው ትሞታላችሁ። አለቀ እና እንዴት ገለበጠው? ለምን ታሪክ አበላሽ ሁለተኛ ደግሞ አስቴር አወቀ ምን አለች? ስኳር ስኳር አለኝ ብቃም። ሰው ከንፈሩን እንዴት ሆን ነበር ባይ ሰውነቱን አለች። የትኛውን ሰውነት? አንድ መቶ ሰላሳ ሚሊዮን ህዝብ ተወዛገበ። ከከንፈር በላይ እንግዲህ ሌላ ነገር የለም ወይ? ደግሞ ክሊፕ ላይ አለቀቃችሁልን ምን አስበሽ ነው? የትኛውን ሰውነት ነው ብታይ እንዴት ሆን ነበር ያስባለሽ እንደ ሀገር እና መልስ በትሰጭ ወይ እንደገና ክሊፑ ላይ ቢገባ ድጋሚ ጥያቄ ነው የህዝብ ጥያቄ ነው እና በቅንነት መልሱ መጀመሪያ ቡና ጠጠታችሁ መልሱ እንደኔ እንድትረዱት እና አዎ ወገን እንግሊዝኛ ተለውጧል እንዴ ዛሬ የወንድሜ ልጅ ጠይቆኝ እ ይህ ቃል ምንድን ነው እኔ እንደውም ፕሮናውንስ ላደርግለት ፕሮናውንስ የማደርግለት አለሁ ን አልኩለት። ማ ነው ትገባማረ ነው ምነግርህ። በቃ አሁን ማንንም አልበድል ባይ ሳትበድለው ነው የምትደብረው ለምሳሌ ከብዙ ሴቶች ጋር አልሰራም ነበር። ከብዙ ሴቶች ጋር አልበደልኩትም። ማንን ግን ተደብረዋል። የሆነ ፍሬም ውስጥ ከቶ አይደለ መውጣት አትችልም። ያ ፍሬም ውስጥ ካልወጣህ ደግሞ ነገሩን ማስተካከል አትችልም። ቀጥታ የሆነ አንዳንድ ሰው ቀጥታ ያወራም እንጂ ማለት የፈለገው ገብቶናል፣ በቃ ባጭሩ እና ከሆነ ፍሬም ውስጥ መውጣት ምናምን ከልጅቷ ጋር ዩቲዩብ ላይ ይሰሩ ነበረ። ግን ሚዲያ ላይ አብሮ የሚሰሩ ለምንድን ነው አብሮ የማይዘልቁት? የችግር ጊዜ ለምን አብሮ አይቆሙ እና ሲበረክቱ ሚዲያ ላይ አብሮ የሚሰሩ ካፕሎች አልበረክቱም። እና ታምሜ ማንም አልጠይቀኝም ምናምን ሰላሳ ላይ ያሁን እኮ ተመክሮ ወይ ደግሞ የሆነ ለትምህርት ሊያስተምረን ነው ይመስል ብዙ ሮሮ ሰማሁ። የዚህ ልጅ ቪዲዮ ስሰማሁ በእርግጥ ፈተናዎች ይኖራሉ። እንግዲህ ሰው መደገፍ ጥሩ እንዳልሆነ ግን ተረድተናል። ሲጀመር ዘመናዊ ስድብ እና ባህላዊ ስድብ የሚባሉት አለ ስድብም አይደለም በነገራችን ላይ የኔ እኮ ቁጣም አይደለም። ገጻጸን ባህላር ያወጡልኝም ቪዲዮ ቆርጦም ስድቦቼንም ቢሆን ባህላር ያወጡልኝ በጣም ጎበዝ። ጦጣው የሚባሉት ጦጣው የሚባሉት አጅሚ ስምንት ወር የተቃጠልኩት አለ ልላስበት ከስድብ መንፈስ ያወጣኝ ጌታ አንደበቴን ቀይረው ዮኒ ማኛ የሚባለው ተሳዳቢው የሚባለው ስም ተቀይሮ ፓስተሩ እያሉ መጥራት

የምትፈልጉትን ኑ ክፈሉኝ ይረገጥላቸዋል በየአይነቱ ለጥቅሙ ሲል የማይሆነው ነገር የለም። በቃ ዮኒ ማኛን ከምታምኑ አባይን በዋና አቋርጣለሁ ብትሉ በጣም ይቀላል። እሱ እኔ ተናግሬ ነበር እሱ ጴንጤ የሆነ ምናምን ሲባል እስከገና ድረስ ዮኒ ከዘለቀ ታዩኛላችሁ ብዬ ቪዲዮ ላይ አብሮቼ ነበረ። ከዚህ ቀደም ስለ ዮኒ የሰራሁትን ቪዲዮ ከቻላችሁ ወደ ታች ተመልሳችሁ የምሬ። አሁን በቃ ሰብ ለውጥ አመጣ፣ ወደ ኦርቶዶክስ ጠጋ፣ ወንጌል ምናምን ወንጌልን እንኳን እንደሱ በድፍረት አልናገር። አንዳንድ ሰው በአላማ በዚህ ልክ በቃ ተሳዳቢ ነው፣ በጣም ነውረኛው ነው። ይፈጠራል በስመ አብ ወልድ ጋር የነበረውን ኮንትራት ጨርሶ ተለያይቷል። ቪዲዮን ሰምተን እንመለስ። ከዛ ፊት ግን ቪዲዮዎች ሙሉ ምንም እየታያገኝ ላይክ ላይክ አድርጎ ወይም ቪዲዮ በደንብ ካርጋችሁ በተጀመሩ ደስ ይለኛል። ወደ ቪዲዮ ወንጌል በአናቱ ይተከል። የምን ወንጌል ነው መጣው? ክብር ይበልጣል። ወንጌል ወንጌል ይላሉ እንዴ ወንጌል አይደል እንዴ ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብር ያልደራደር ጊፍት ጠፋ አነጋጋሪውና እንግዲህ የተለያዩ ቤተ እምነቶችን በመርገጥ በመቅመስ በመሳደብ የምናውቀው ዮኒ ማኛ ወደ ቀደመ ክብሩ ተመልሷል። ጊፍቶች በሚፈልገው መጠን ስላልመጡልኝ ወንጌልን በአናቱ ተተከል ብዬ ወጥቻለሁ እያለ ነው። በነገራችን ላይ ዮኒ ማኛ፣ ወንጌል እኮ ድንኳን አይደለም፣ ዝም ብሎ በየቦታው የሚተከለው። ወንጌል ማለት ወደ ክርስቶስ ለመቅረብ የሚያስፈልገን ትምህርት ወይም ደግሞ ምስራች ማለት ነው። በመሰረቱ አንተ ወንጌል የነበረበት ቤትም አልነበርክም። አንተ ውስጥ ምንም አይነት የወንጌልን ጥፍጣፊ እውቀትም አልነበርህም። ስለዚህ ይሄን ነገር ብትናገር ያን ያክል ያስገርም አይገባም። ሌላው ደግሞ ክብር ያልከው ነገር ነው። አንተ ክብር ያልነበረ ሰው ስለ ክብር ስታወራ ያስገርምና፣ ግን ደግሞ ዮኒ ማኛ እንዳለ ስታስብ ትረጋጋለህ። ለማንኛውም ወደ የትኛው ቤተ እምነት ደግሞ ሄደ አቧራ እንደምታስነሳና እንደምትሳደብ እንጠብቃለን። ለማንኛውም ልናገር የምፈልገው ነብይት ብርቱካን ነይና ሬሳሽን አንሺ ቀበሪ ነው። እኛ የማንም ሬሳና የማንም ቆሻሻ መጠረቀሚ አይደለንም ለማለት እፈልጋለሁ። አመሰግናለሁ። ይሻለዋል እንጂ እብድ አይደለም። ታሞ ፓስተሪ ማኛ ተነሳበት። ደግሞ ነብይት ብርቱካን ያዥልን። ይሄ ሰው ወደ ፍቅርሲዝም እንደቆሰቁ ሰው አይደለም እንዴ አይደለም እንዴ የጓሸሙ አይደለም እንዴ? እህቱን ጠሩልኝ፣ ወይዘሮ ቀለሜን በጣም ብሶበታል፣ ሞታል። ወንድሜን በአንበሳና በባን እንኳን የቀወሰው ወንጌል ይከብደዋል ለጤነኛውም ሰው። አይደለም እንዴ? አይደለም አይደለም ያሳዝናል። ስድብን በቃ የሆነ ልብስ ያደረገው ሰው ቢኖር ዮኒ ማኛ ነው። ምንም ብትሰድቡት፣ ምንም ብትሉት፣ ምንም የማይመስለው በቃ የሲፈለገ ኦርቶዶክስ ይሆናል ጴንቴ። አሁን ጭራሽ በቃ ወደ ፍቅር ሲዝም እንዳይቆሰቆሰው እያለ ነው። አሁን ዘፈን እንደሰማችሁ በጣም የሚገርመኝ በቃ ዮኒ ላይ ያልባነኑ ብዙ ሰዎች አሁንም መኖራቸው በጣም ይገርመኛል። ምንም ነው በቃ የሚሆነው እሱ ምንም በፈለገው አጋጣሚ። ዋናው የምታቁት ነገር አለ፣ ለአባት ያለኝን ፍቅር ረጅም አመት ብንለያየም ግን እድሜ ልኬን ይሄ ሁሌ ስሙን ስሰማ ስለ እሱ ሳነሳ ምናምን ምን ያክል ስሜታ እሱን በአሰብኩ ቁጥር የሚሰማኝን ነገር ታውቃላችሁ። እናንተ በጣም አዎ። ብዙ ጊዜ ሴት ልጅ አባቷን ተወዳለች የሚባል አባባል አለ። ከእሱ ተጨማሪ ግን ወላጅ ምን ያክል ለልጅ አስፈላጊ እንደሆነ አድጋችሁ ራሱ የራሳችሁን ቤት ስትመሰረቱም ጭምር በጣም መሰረታዊ ነው። በቃ ቤተሰብ እና አዚዛ የለቀሰችበት የራሷ የሆነ ታሪክ ቢኖራትም ግን ማለት በቃ ግን የአሁኑ ትውልድ አድቡ ቤተሰብ ምናምን የሚል ትውልድ ተፈጥሯል። በዚህ ዘመን ግን አንድ አንድ ሰው ነው

ግበክ አርጋው ቁጭ በቃ፣ እንደዚህ እንዴ! ተው እንጂ አማርኛ ላይ መራቅ የመምህራኖች ብዙዎቻችንን ቢሰሙን እርግጠኛ ነኝ ትክክለኛ አማርኛ እንደማናወራ ብዙዎቻችን። የሆነ የከተማ ልጅ የቀጠር ልጅ ብሄር የእንትና ብሄር ስለሆንክ ሳይሆን፣ ትክክለኛው ቋንቋ ማለት ጀስት መግባቢያ ነው። በምልክትም ሰው ይግባባል እኮ። ግን ትክክለኛውን ቋንቋ እንናገራለን ነው። ኢቨን እኛ አደለም፣ ትልልቅ ሚኒስትሪ ሚዲያ ላይ ያሉት ሰዎች ራሱ አንዳንዴ ሲሰማቸው ዝም ብሎ ሲጀመር ብሎ የሚያወሩት ነገር አላቸው በጣም ብዙ ነገር እሰማለሁ። እና ቀሉ እንዳለ ሆኖ ወይ አንተ ደግሞ ከፋ። በጣም አረ በለው። ሰዎቹ ቪዲዮዎቻችን እነዚህ እንመስሉ ነበር። ምርጥ ምርጥ ቪዲዮዎች እንዳያችሁ ተስፋ አድርጋለሁ። ቪዲዮ ላይክ አድርጉ፣ ቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ቀጣይ በምርጥና በተሻለ ቪዲዮ እንገናኛለን።